አይነበሲሮ አፍቃሪ ከሚለው ታሪክ ከክፍል አንድ የቀጠለውን ይዤላችሁ ቀርቢ ያለው ኡማ ደንግጠዋል። ምክንያቱም ሱለይማን ማየት ሳይችል እንኳ እየመጣ ያለው በፍጥነት ነው። ሱለይማን እንዲህ የሚመጣው ሁልጊዜም በአንዳች ምክንያት ነው። ይኸውም መሪም ካልደወለችለት በየደቂቃው መደወል ያስለመደችው መሪም ዛሬ ከደወለች ሁለተኛ ቀኗን አስቆጥራለች። በእነዚህ ሁለት ቀናት ለደቂቃም ቢሆን እንኳ ሱላይማን እህል አልቀመሰም፣ እንቅልፍ ባይኑ አልዞረም፣ ፈገግ እንኳን አላለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሌ ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ርዕስ እና በአዲስ ቪዲዮ ተከስቻለሁ። አይነ በሲሮ አፍቀሬ ከሚለው ክፍል አንድ ላይ የጀመርኩትን ልጨርስላችሁ ነው። አብራችሁ ይቆዩ። እዛች ደሳሳ ጎጆ ውስጥ ለብቻው ተቀምጦ የሷን መደወል በንቃት ሲከታተል ነበር። ትላንት እሁድ ስለነበር ኦማ አልመጡም ነበርና የሚያየውም ሰው አቶ ብቻውን በሐዘን ተቆራዶ ናፍቆቱን አሳለፈ። ዛሬ ግን እሳቸው ስለመጡለት የውስጡን ሊያወጋቸው እየተንደረደረ ደረደረ ወደ እሳቸው እየመጣ ነው። ኦማ ከመቀመጫቸው አስነስቶ ያበረገጋቸው ጉዳይ የእሱ በፍጥነት መምጣት ወይም በመከፋት ስሜት ውስጥ ማወለሉ አይደለም። ድንገሳያየው ከቀኝ አቅጣጫ እየበረረ በመምጣት ላይ ያለው እቃ የጫነ ሲኖትራክ እንጂ ሱላይማን ሲኖትራኩን አያስተውልም። ካለበት ስሜት ሆኖ ካለው ጫጫታና ግርግር አንጻር አስፋልቱን ያለማስተዋል እየቆረሰ ወደ እሳቸው እየመጣ ነውና ሲኖትራኩ ባለበት ፍጥነት በፍጹም መቆም እንደማይችል አስተውለዋል። ሱላይማን ወደ እሳቸው ይጋልባል፣ ሲኖትራኩም በኃይል ተምዘግዝጎ ወደ እርሱ ይከንፋል። ኡማ መቀመጥ አልቻሉም። ተነስተው መጮህ መጮህ ተያያዙት። ሲኖትራኩ እጅግ ቀረበ። ሱላይማንም በመሪየም ሀሳብ ውስጥ ክንፍ ብሎ ዙሪያ ገባውን ማዳመጥ አቁሞ በፍጥነት ወደ እሳቸው መሀል አስፋልት ላይ ደረሰ። ኡማ ጩኸታቸውን አቀለጡት። ክፍል ሁለት። ሱላይማን አስፋልቱን ለመሻገር እየሞከረ ሳለ ሲኖትራኩ በፍጥነት ወደሱ ቀረበ። በዚህ ጊዜ ነበር መሪም የደወለችለት ስልኩ እንደጠራ ባለበት ደርቆ ቀረ። በፍጥነት ስልኩን አንስቶ በፈገግታ ተሞልቶ በጉጉት ተንገብግቦ ሄሎ አላት። በዚህ ጊዜ ማየት የተሳነው እንደሆነ የተረዳው የሲኖትራክ ሹፌር በከፍተኛ ጥበብና ስልት በውሃ የረጠበውን አስፋልት ሊንሸራተት ሳይሰጋ የአስፋልቱን ጥቅ አስታኮ በፍጥነት አለፈው ኦማ ልባቸው አረፍ አለላቸው። ፈገግ ለማለት ሞከሩ። ሱለይማን ያለውን ታሪክ አያስታውልም። ክላክሱም በኃይል ከተማውን አደበላልቆታል። ያለውንም የሲኖ ትራክ ድምጽ እንኳ ለሱ ምንም አይደለም የመርየም ድምጽ ሰምቷልና። መርየም ለሁለት ቀናት ያክል ድንገት በበላቸው የተመረዘ ምግብ አማካኝነት ሆስፒታል እንደነበረች ነገረችው። በእርግጥ ለሱላይማን እንኳ ከፍተኛ ህመሟን ቀርቶ ጉንፋኗን መንገር እንኳ ከባድ እንደሆነ ታውቃለች። ግና ሁለት ቀን የጠፋችበትን ምክንያት ቀለል ያለ ቢሆንም ክፉኛ እንደማይጎዳት እንደሚጎዳ ተረድታለች። ለዚህም እውነቱን መናገር መረጠች። ሱላይማን በድንጋጤ ልቡራዴ አሁን ስላለችበት ሁኔታ ደጋግሞ ደጋግሞ ጠየቃት። ደህንነቷን ጠንከር ባለ መሐላ አረጋገጠችለት። ያኒ ልቡ ተንፈስ አለ። በእርጋታ ቁጭ ለማለት ሞከረ። አላወቀውም አስፋልት ላይ ነበር። ኡማ በፈገግታ ተሞልተው እንዴት ያለ ፍቅር ነው ሲሉ ተገረሙ። በአጃይብ ስሜት ወደ አስፋልቱ ሄደው ሱለይማንን እጁን ይዘው ወደ ዳራ መጡና ከአጠገባቸው የረጠበ ድንጋይ ላይ ካርቶን አስደግፈው አስቀመጡት። ይህን ጊዜ ማን ምን ያድርግ ያድርግለት፣ ማን ወዴት ይውሰደው፣ ለምን ይዘውት መጡ? ምን ተፈጥሮ ነው? ሱለይማን አያገባውም። እሱ በሀሳብ ካናዳ ነግዷል። ከእሷ ጋር ሌላ ታሪክ ውስጥ ነው። ኡማ ይህንን ስለሚያውቁ አይደለም ሊወቅሱት፣ ሰላም ሊሉት እንኳ ጊዜ ሊሻሙት አልፈለጉም። ስራቸውን ቀጠሉ። እሱም ስራውን ቀጠለ። ከዚህ መንደር በሁለት ኪሎ ሜትር ርቀት የሚገኘው አንድ ጸጥ ያለ ሰፈር ወደዛ እንግባ፣ አንድ መልካም እጅግ የተወሰደ ሰው ወዳለበት ወደነ አህመድ ሰፈር። ሰፈሩ በሙሉ የነ አህመድ ሰፈር ተብሎ ይጠራል። አህመድ በሰፈሩ ላይ ታዋቂና እጅግ ተወዳጅ ሰው ነው። በሀብት ማማ ላይ ጣሪያ የነካ ከመሆኑም በላይ እጅግ ቢዝነስ አዋቂና ተቆራጭ ስራዎችና ጨረታዎችን በስልትና በጥበብ አሸናፊ ነው። አይደለም የሰፈሩ ሰው የሩቆች እንኳ ወዲያ ይቅርና ባላንጣ ጠላቶቹ፣ ተፎካካሪዎቹ እንኳ ይመሰክሩለታል። ግምቱ የንግድ ሰው ነው እጅግ የተሳካለትና ከአባቱ የወረሰው የንግድ ጥበብና ከፍተኛ ገንዘብ አማክሎ የሀብት ማማ ላይ የተሰቀለ ታላቅ ሰው። አህመድ መልከ መልካም እጅግ የተዋበ ቁመና ተክለ ሰውነት የተላበሰ ወጣት ነው፣ ለጋ ወጣት። የመንደሩ ሰው ባገኘው አጋጣሚ ሁሉ ለአህመድ ዱአ ሳያደርግ አያልፍም። እሱን ያልመረቀው አዛውንት ለሱ ዱዓ ያላደረገ ሹማምንት የለም። ሁላቸውም የመስጂድ ኢማሞች ሳይቀሩ ያደርጉለታል። ይኸውም አህመድ የተሳካለት በጥበቡና በንግድ አዋቂነቱ ስልቱ ሳይሆን በሰጪና በለጋሽነቱ መሆኑን ራሱ ይመሰክራል። ሁልጊዜ ጁማ ጁማ የምግብ ሰደቃ የልብስና የቁሳቁስ እደላ ያደርጋል። አህመድ ለነገዬ ብሎ ሳይሰጋ ድህነትን ሳይፈራ ማጣት ሳያስፈግረው መስጠትን ይሰጣል። እጅግ አብዝቶ አትረፍርፎ ይሰጣል። ከቤቱ የገባ ሳይሞላለት አይወጣም። የመንደሩ ሰው በሕመም በችግርም፣ በድግስም፣ በደስታም ጊዜ አህመድን ይፈልጋል። ለጎደላቸው ይሞላል። ከዚህም አልፎ የተጣለን አስታራቂ የተጣላን አስታራቂ የተጠራበት ሁሉ ሀያጅ ነው። አህመድ ከፍታ ላይ ሆኖ እንኳ ማንንም አይነቅም፣ ለሁሉም ክብር ይሰጣል። እጅግ የተንጣለለ ውብ ቤቱ ውስጥ ድሆች ሲንጎራደዱበት ማየት የተለመደ ነው። በሩ በአደገኛ አጥር አይታጠርም፣ ለሁሉም ክፍት ነው ሁልጊዜም ታዲያ አህመድ እነዚህ ሁሉ የተሟላ ውብ ስብ እና ማንነቱ ጎን ግን አንዲት ደካማ ጎን አለችው። ይኸውም እስካሁን ድረስ ወደ ትዳር ታጭቶ አላገባም አልወለደም ብቻውን እቤት ውስጥ ይኖራል ከአገልጋይ ሀድሞች ጋር በተደጋጋሚ እጅግ ብዙ ጊዜ ለሚስትነት የቀረቡ ሴቶች በህይወቱ ውስጥ መጥተው የነበሩ ቢሆንም እሱ ግን ዞር ብሎ ሊመለከት አልቻለም ለዚህም ብቸኛ ምክንያት ደግሞ ከቅርብ ጊዜ በፊት በሞት የተለዩት አባቱ ናቸው አህመድ አባቱን ይወዳል፣ አሳምሮ ይወዳል። እናትም አባትም ሆነው ያሳደጉት ከትቢያ አቧራ ላይ ተነስተው እዚህ ማማ ላይ ያደረሱት አባቱ እጅግ ይወድ ነበር። እሳቸውም በሞት ካጣ ጊዜ ጀምሮ ውስጡ ሰላም ማግኘት አቅቶታል። አህመድ ለአባቱ የሚገባውን ማድረግ ችሏል። በሚገባ ሀድማቸዋል፣ ጥሯቸዋልም ጭምር ግና የአባቱን ሀቅ መክፈል ፍጹም አይችልምና ለብዙዎች ብርቅ የሆነውን የዘጠና ዓመት እድሜ ባለጸጋነትን እንዲጎናጸፍ ና የመጨረሻ የእርጅና ደ አባት ናቸውና አልጠገባቸውም ከዚህ ሁሉ እጅግ በድን የተሞሉትና በአድብ ያነጹት እኚህ ውድ አባት አላህ ወደ ራሱ ሊወስዳቸው ህመምን አቅሎ ያለምንም የህመም ስሜት በድንገት ነውና አህመድ ሳያስበው ሳይሰናበቱት ቁጭት ቢጤ ከልቡ ተሰርቋል። ውድና የተከበሯችሁ የቻናል ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበረ። ቀጣይ ክፍል ይለቀቅ ካላችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ለቤት ያዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ ሐሪፍ ታሪክ ነው። እስከ መጨረሻው ለማዳመጥ ሞክሩ። እኔም ደግሞ ቀጣዩን ክፍል አቅርብላችኋለሁ። ክፍል ሁለት አላለቀም ይቀጥላል ማለት ነው። በጣም ረጅም ስለሆነ ነው ቤተሰብ እና በሌላ በአዲሱ ቪዲዮ ደግሞ እስከመመጣላችሁ ድረስ በያላችሁ በሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ በዚሁ ልሰናበታችሁ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።